ሀሎ፣ ሀሎ! አዲስ አበባ እንዴት ከረማችሁልኝ? በአላስካ አየር መንገድ በበረራ ቁጥር ሶስት መቶ አርባ ዘጠኝ ከሌሊቱ አስር ሰዓት ሲል ከባልቲሞር ዋሽንግተን ኢንተርናሽናል ማርሻል ኤርፖርት ተነስተን የስድስት ሰዓት በረራ በማድረግ ሲያትል ደርሰናል። አሜሪካ በየኤርፖርቱ ያለው ፍተሻ በአሁኑ ሰዓት እጅግ የተራዘመና ላስጨራሽ ነው። ነጩም ይሁን ጥቁሩ አሜሪካዊ የፊቱን ገጽ በካሜራ እየተነሳ አፕሮቭ ሲደረግለት ያልፋል። ነገር ግን ፓስፖርት ወይንም አዲሱን የስቴት አይዲ አንድ ኮከብ ያለበትን ካልያዘ ወደ አውሮፕላን መግባት አይችልም። ሌላው ቀርቶ አይዲ ኖሯቸውና ጊዜው ካለፈበት አዲሱን ስቴት አይዲ ካልያዘ በፍጹም ማለፍ አይችሉም፣ አሜሪካዊ ዜግነት ቢኖራቸውም ትንሽ ቁጥጥሩ ጠንከር ያለ በመሆኑ ሰዎች አሁን የስቴት አይዲ ከሌላቸው ከአንዱ ስቴት ወደ ሌላው መዟዟር የሚችሉት በመኪና ሆኗል። በዛም ሆኖ ሁለተኛውም ማቅጣጫ እጅግ በርካታ ቁጥር ያላቸው አየር መንገዶች ተጓዦቻቸውን የያዙ በአራቱ ማቅጣጫ በፍጥነት ብስ ይላሉ። ከባልቲሞር ሲያትል የስድስት ሰዓት በረራ ይሸፍናል። እኔ ዲሲ ስገባ ከአዲስ አበባ ጋር የነበረው የሰዓት ልዩነት ሰባት ነበር። በሲያትል እና በዲሲ መሃል ደግሞ የሶስት ሰዓት ለውጥ አለ። እናም በሲያትል አሁን የአስር ሰዓት ለውጥ ነው ከአዲስ አበባ ጋር ያለው። መሴ ሪዞርት ሲጀምር ሲያትል ከንጋቱ አስራ ሁለት ሰዓት ላይ ትገኛለች። አንዴ ሰባት ሌላ ጊዜ አስር ሰዓት ለውጥ እያልኩ እየተገላበጥኩ ሲያትል እገኛለው። ሲያትል ለአሜሪካ ርዕሰ መዲና ዋሽንግተን በጣም ይራቀች ለካናዳዋ ቫንኮቨር ከተማ በጣም የቀረበች ከተማ ናት። በአንዱ ክንፏ ወደ ኖርዝ ሲያትል በቀኝ በኩል ወደ ቫንኮቨር መታጠፊያ መሆኑን የሚያሳይ የመንገድ ቦርድ ማየት ሁለቱ ከተሞች ምን ያህል ቅርብ ጎረቤቶች እንደሆኑና ከብቶቻቸው ከአንድ ወንዝ እንደሚጠጡ ያሳየናል። በርካታ ኢትዮጵያኖች ይኖሩባቸዋል ከሚባሉት የአሜሪካ ከተሞች መሀል አንዷ ሲያትል ናት። ዲሲ፣ ሜሪላንድ እና ቨርጂኒያ ቁጥር አንድ ኢትዮጵያን የሚኖሩበት ከተማ ሲሆን በየደረጃቸው ዳላስ እና አትላንታ በሁለተኛ እና ሶስተኛ ደረጃ ይከታተላሉ። ሲያትልም እዚህ ውስጥ የምትካተት በርካታ ኢትዮጵያንን በማህፀኗ የያዘች ከተማ ሆናለች። በርካታ ኢትዮጵያ ብቻ ሳይሆን የአሜሪካ ቴክኖሎጂ መነሻ የሆኑ ብዙ ነገሮችም የተፈጠሩባት ከተማ ናት ሲያትል። የአንደኛው ክፍለዘመን ዘመን የቴክኖሎጂ አብዮት በቢል ጌትስ የተጀመረውም በዚች ከተማ ሲያትል ውስጥ ነው። ቢል ጌትስ የተማረበት የሌክሳይድ ትምህርት ቤት ብዙዎች የሚጎበኙት ትምህርት ቤት ሆኗል። ከጓደኞቹ ጋር በመሆን የኮምፒውተር ዙሪያ ችግሮችን ለመፍታት የሚያስችል ሶፍትዌሮችን ሲሞክር ቆይቶ ወደ ኋላ ላይ ከእውቅና ጋር ያገናኘውን የትራፊክ ዳታ አናሊሲስ ፕሮግራም ትራፍኦ ዳታን ገና በአስራ ስድስት ዓመቱ ማዘጋጀት የጀመረ ቢል ጌትስ ዓለምን በለወጠበት የኮምፒውተር ሶፍትዌር ያገኘው ሀብት በዓለም ላይ የመጀመሪያው ሴንት ቢሊየነር እንዲሆን አስችሎታል። አንድ ሰው ሴንት ቢሊየነር ለመሆን የሚችለው የሀብት መጠኑ ከአንድ መቶ ቢሊዮን ዶላር በላይ ለመድረስ የቻለ ሰው ነው የሚገርመው። እዚህ ደረጃ የደረሰው የአንድ መቶ ቢሊዮን ዶላር አዱኛን የተሻገረው እና የሰላሳ አንድ አመት ወጣት እያለ ነው። ይህም አንድ የሰላሳ አንድ አመት ወጣት በዚህ የሀብት ማማ ላይ ሲወጣ ቢልጌትስ ለአለም የቱጃሮች ታሪክ የመጀመሪያው እንዲሆን አስችሎታል። የሚገርመው ነገር ቢልጌትስ ዓለማችን ቁጥር አንድ ቱጃር ክብርን ለአስራ ስምንት አመታት ተቆጣጥሮ ቆይቶ ነበር። በተለይ ከአስራ ዘጠኝ ዘጠና አምስት እስከ ሁለት ሺ አስራ ሰባት ለአስራ ሶስት ተከታታይ አመታት ቁጥር አንድ ከበርቴ ሆኖ ለመዝለቅም ችሎ ነበር። እንግዲህ ቢልጌትስ አለምን የለወጠበት ቴክኖሎጂ የተጀመረው ከዚህችው የጎበኛዋት ከምትገኘው የሲያትል ከተማ ውስጥ ሆኖ ነው። ጄፍ ቤዞስም የአማዞንን ቴክኖሎጂ የመሰረተው በዚህችው አሜሪካዊቷ ከተማ ሲያትል ውስጥ ነው። ሲያትል በሚገኘው የበልቪው ሰፈር ውስጥ ተከራይቶት በነበረው ቤት ጥቂት ሰራተኞቹን እና የቀድሞ ባለቤቱን ማኬንዚን ይዞ ስራውን ሌት ተቀን ለፍቶ ለዚህ ያደረሰው ወቅቱ በሲያትል በርከት ያሉ የሶፍትዌር ኢንጂነሮች በመኖራቸው ሀሳቡን እንደሚያደርጉለት በማሰብ ጭምር ነው ሲያትልን የመረጠው። በነገራችን ላይ ቤዞስ አማዞንን በመመስረት ሂደቱ ላይ በነበረበት ወቅት አብረው ደፋ ቀና ስትል የነበረችው የቀድሞ ባለቤቱ ማኬንዚ ተጠራቸው በፍቺ በተጠናቀቀበት ወቅት በዓለም የፍቺ ታሪክ ዙፉን የሀብት በጠን ሰላሳ ስምንት ቢሊዮን ዶላር እንድታገኝና አማዞን ውስጥ አራት ፐርሰንት ድርሻ እንዲኖራት ፍርድ ቤቱ ለመወሰን የመጣው አኬንዚ አማዞን ሲመሰረት ጀምሮ አብራ የነበረች ሚስቱ በመሆኗና በወቅቱም አራት ልጆችን በጋራ ማፍራታቸውን ከመረመረ በኋላ ነው። ከሀብት በኋላ የመጣሽ ሳይሆን ሀብቱን ያቋቋመች ናት። አራት ልጆቿም፣ አራት ፐርሰንት የአማዞን የድርሻ ባለቤት እንድትሆን አችለዋታል። ኢንጂነሮችን የያዘች ከተማ መሆኗ ለብዙዎች ሀሳባቸውንና ሪያቸውን መሬት አውርደው እንዲሰሩ ረድቷቸዋል። ከተማዋ ደግሞ በአሜሪካ የቴክኖሎጂ መነሻና ና የሆነች ድርት ከተማ እንድትሆን አስችሏታል። ስታርባክስም ስራውን አንድ ብሎ የጀመረው በዚህችው ከተማ ሲያትል ውስጥ ነው። የመጀመሪያው የስታርባክስ በር የተከፈተው የዛሬ 54 ዓመት በሲያትል ዳውንታውን ፓይክ ፕሌስ ማርኬት ውስጥ ነበር። ይህ በሲያትል የሚገኘው ስታርባክስ የመጀመሪያው ስቶር በቱሪስቶች ከሚጎበኙ የከተማዋ ስፍራዎች ግንባር ቀደሙ ነው። በዚህ ስፍራ የስታርባክስ ምስረታ ከየት ተነስቶ ምን እንደደረሰ አስጎብኚዎች ይገልጻሉ። የድሮ አንድ ሰዓት ያህል በትግስት መጠበቅ ይጠይቃል። በአራት ዙር የተተበጠበውን የቡና አፍቃሪ ሰልፍን በትግስት መጠበቅም ግድ ይላል። እጅግ በጣም በበርካታ ቱሪስቶች ይጎበኛል። በአሜሪካዊ ሲያትል ከተማ ስታርባክስ ቢመሰረትም ግዙፉ መሸጫ በዓለማችን የሚገኘው በቺካጎ ነው። በሚቺጋን አቬኒዮ የሚገኘው የዓለማችን ቁጥር አንድ የሆነው የቺካጎ የስታር ለሰላሳ አምስት ሺ ስኩዌር ፊት የተሰራ ልዩ መስህብ ያለው ቁጥር አንድ መሸጫ ነው። የዛሬ ሀምሳ አራት ዓመት በሲያትል የተቋቋመው ስታርባክስ ዓለማችን በርካታ ሀገራት ውስጥ መዳረሻውን አድርጎ እንደተወደደ ለመዝለቅ የቻለ ግዙፍ ኩባንያ ሆኗል። የሚገርመው ነገር በአሁኑ ሰዓት በመላው ዓለም ሰላሳ ስምንት ሺ አምስት መቶ ሰማኒያ ሰባት 975 በመያዝ ስታርባክስ የሚሸጥባት ሁለተኛው ሀገር ሆናለች። ለብዙ ሀብታሞች መነሻ የሆነችው ሲያትል ለነዋሪዎቿም በቂ ስራዎች ታቀርባለች። በሙያዬ በፕሮፌሽን ካልሆነ ለመስራት ይከብደኛል ብለው ስራን ካላማረጡ በስተቀር ያገኙትን ስራ ለሚሰሩ ሰዎች የተትረፈረፈ የስራ እድል ከሚያቀርቡ የአሜሪካ ከተሞች አንዷ ናት። ሲያትል ግንባር ቀደም ከተማ ናት። በርካታ የአበሻ ሬስቶራንቶችም አሏት። አሁን አሁን ወጥቶ መግባቱ እንደ ከዚህ በፊቱ አሉን እያለ መቷል እንጂ ነዋሪዎች እንደሚገልጹት ጠዋት ወጥቶ የሚፈልጉትን የሚሸምቱት ወደ ካናዳዋ የቫንኮቨር ከተማ በማምራት ነው። በሲያትል ከተማ ሲያሽከረክሩ ወደ ቫንኮቨር የሚል አቅጣጫ ማሳያ ሰሌዳን ይመለከታሉ። ሁለት ሰዓት ብቻ ነው የሚነዱት። በዚያ በካናዳ ቫንኮቨር ከተማ እቃዎች ርካሽ ናቸው። በተለይ የጣቃ ጨርቅ ዋጋ እጅግ ርካሽ መሆኑ ይነገራል። የሲያትል ነዋሪዎች የእረፍት ሰዓታቸውን ከወዳጅና ቤተሰቦቻቸው ጋር ለማሳለፍ እጅግ በርካታ ስፍራዎች ያሉባት ከተማ ሆንም። በተለይም ሽርሽር ለማድረግ የአልካይ ቢች እጅግ ውብና ተመራጭ ነው። አልካይ ቢች ብዙ ቱሪስቶች የሚጎርፉበት ስፍራ ሲሆን ቢፈልጉ በደቃቅ ዋሻዋ ላይ ጋድም ብለው ብሎ ይካሉ እግሮትን በባህሩ ውሃ ውስጥ ነክረው ሲጨምሩ፣ ብስክሌቶን እየጋለቡ የሚጫወቱበት ውብ ስፍራ ነው። በውሃው ቅዝቃዜ የተነሳ በዚህ ቢች መዋኘት ብዙም አይመከርም። በነገራችን ላይ ሲያትል የዌስት ኮስት ከተማ እንደመሆኗ ውሃዋ ወዝዟ የፓስፊክ ባህር ነው። ከተማዋ የዋሽንግተን የዲሲ ከተማ ውሃ የአትላንቲክ ውሃ ሲሆን የዋሽንግተን ሲያትል ከተማ ውሃ ደግሞ የፓስፊክ ነው። ለዚህ ሁሉ የሲያትል ከተማ ቆይታዬና ጉብኝቴ ምክንያት የሆነች ሰው ልግለጽ። ሳሮን ንጉሴ መንግስቱ ትባላለች። የታላቅ ወንድሜ ልጅ ናት። ከሲያትል ኮሌጅ በጤናው ዘርፍ ትምህርቷን በማጠናቀቋ እሷን ለማስመረቅ ነበር ወደዚያው የመራሁት። የተመረቀችው በዩኒቨርሲቲ ኦፍ ዋሽንግተን አዳራሽ ውስጥ ነው። ይህ ታዋቂ ዩኒቨርሲቲ አላስካ ኤርላይንስ ዋሽንግተን ዩኒቨርሲቲም ተብሎ ይጠራል። የዚህን ኤርላይንስም ለማንሳት የፈለግኩት አላስካ ኤርላይንስ እና የሲያትል ዋሽንግተን ዩኒቨርሲቲ በጋራ የሚሰሩ ተቋማት መሆናቸውን ለመግለጽ ነው። አየር መንገዱ ዩኒቨርሲቲው የሚጎለውን ነገር እያየ አንድ በአንድ ከፍተኛ ወጪውን እያወጣ ችግሩን ይቀርፍለታል። ለምሳሌ ዩኒቨርሲቲው የሚጫወትበትን የባስኬትቦል ዘመናዊ አሬና የገነባው አላስካ አየር መንገድ ነው። አላስካ ኤርላይንስ አሬና ተብሎ የሚጠራውን ስታዲየም ከመገንባቱ በተጨማሪ በትምህርትና በስፖርቱ ዘርፍ አየር መንገዱ ከፍተኛ የገንዘብ ድጋፍ ያደርጋል እዚህ ላይ አየር መንገዱ በመላው የሲያትል ነዋሪዎችን ልብ ውስጥ እንዲገባ ያግዘዋል። ማህበራዊ ግዴታውንም ጎን ለጎን እንዲወጣ ይረዳዋል። አላስካ ትርፍን ማጋበስ ብቻ ሳይሆን በትምህርትና ምርምር ዘርፍ ከተማዋ የተሻለ ቦታ እንድታገኝ ይጥራል። ሲያትላውያንም የአላስካ መገለጫዎች ይሆናሉ። ትልልቅ ኩባንያዎች ወደ አንድ ስፍራ ሲመጡ ለህብረተሰቡ የሚሰጠው ትልቁ ትሩፋትም የጎደለን የሚሞላ እንደሆነ ያሳያል። ለማንኛውም ሳሮን ንጉሴ በአላስካ ዋሽንግተን ዩኒቨርሲቲ አስመረኳት። እሷን የሚያስደስታት እጅግ ካቹን እየሰሩ መማርን ከጫፍ ማድረሷ እንጂ አላስካ አየር መንገድ ስፖንሰር ማድረግ አለማድረጉ አይደለም። እሷን አሁን የሚያስደስታት ወደ ኮሌጅ ማልዳ ለመነሳት ትሞላው የነበረውንና እየጮኸ ሲቀሰቅሳት የነበረውን አላርም ልሳኑን መዝጋቷ ነው። ስለ ተማሪዎች ብቻ አትቆምም፣ መስራትም ይጠበቅባታል። እየሰሩ መማር ደግሞ ምን ያህል አስቸጋሪ እንደሆነ መገመት ይቻላል። ቢያንስ ስለ ጊዜው አንዱን ፓርት ዘግተዋለች። ሌላኛውን ህይወት፣ አቅጣጫዋን ግን እንደተለመደው ትቀጥላለች። ቀጣዩ ህይወት ጊዜሽ ይሳካልሽ ብለን መርቀን እኛም ወደ ዲሲ የምንሰነባበትበት አውሮፕላን እንዳያመልጠን አላርማችንን ሞልተናል። ሲያትል በፓስፊክ ውሃ የደመቀች ውብ ከተማ። ሲያትል የአሜሪካ ቴክኖሎጂ መፍለቂያ ከተማ። ሳሮን ንጉሴ በስራም በትምህርትም ለመለ